ጤና ይስጥልኝ፣ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። ከዜናዎቹ ጋር መቤቱ ነኛው አብራችሁ ኑ። ታሪክ ወግና ባህልን ሰንዶ ለጎብኚዎች ማስተዋወቅ እንደሚገባ የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስቴር ሕይወት በአብያተ መንግስታት በሚል መሪ ሀሳብ በአፄ ፋሲል አብያተ መንግስታት የጎንደር ነገስታትና አኗኗር የሚያሳይ መርሃ ግብር አካሂዷል። አዲስ አለማየሁ ተጨማሪ ዘገባ አለው። የቱሪዝም ሚኒስቴር የጎንደር የቀድሞ ነገስታት በአፄ ፋሲል አብያተ መንግስታት አኗኗራቸው ምን እንደሚመስል የሚዘክር ህይወት በአብያተ መንግስት በሚል መሪ ሀሳብ ከአጋር አካላት ጋር በመተባበር ሁነቱን የሚያሳይ ማስጀመሪያ መርሃ ግብር አካሂዷል። የመርሃ ግብሩ ዓላማ የቀድሞ አባቶች ያቆዩቱን ታሪክ ወግና ባል ሰንዶ ለጎብኚዎች ማስተዋወቅ መሆኑን የቱሪዝም ሚኒስትር ሰላማዊት ካሳ ካሚኮ ጋር በነበራቸው ቆይታ ተናግረዋል። የአባቶችን ታሪክ ወግና ባል ሰንዶ ለጎብኚዎች ማስተዋወቅ እንደሚገባም ሚኒስትሩ አሳስቧል። ጎብኚዎች ኪነ ህንፃውን ከመጎብኘት ባሻገር የነገስታት ውሎ ምን ይመስል እንደነበር እንዲያስታ እንዲታወሱ እንደሚያግዝም ገልጿል። ኪነ ህንጻ ውስጥ ከዚህ በፊት በቀደምት አባቶች እዚህ መኖሪያቸውን መናገሻቸውን አድርገው የነበሩ ንጉሳውያን የነበራቸው አኗኗር ይከተሏቸው የነበሩ ትውፊቶች ምንድን ናቸው? የሚለውን በተለያየ ጊዜ የተደረጉ ጥናቶች አሉ፣ ምልከታዎች አሉ። በዛ መነሻነት እንግዲህ ህይወት በቤተ መንግስት አሁን በተለያዩ ተውኔታ አቅራቢዎች፣ ከዋኞች ዛሬ በምናየው መልኩ በደመቀ ሁኔታ ይህንን ግቢ ነፍስ ዘርተውበታል ማለት ነው። የቱሪዝም ዘርፉን ለማነቃቃት የተጀመረው ውጥን ትልቅ ፋይዳ አለው ያሉት ሚኒስትሯ፣ ተግባሩ ጎብኚዎች የቆይታ ጊዜያቸው እንዲያራዝም ያደርጋል ብለዋል። አንድ ጎብኚ እዚህ ግቢ ሲገባ ታሪክን ተመልክቶ በጊዜው የነበረውን ኪነ ህንጻ ተመልክቶ በዛ ተደንቆ ብቻ እንዲወጣ አይደለም የምንፈልገው። በተቻለ መጠን ቆይታውን እንዲያረዝመው ለቀናት እንዲቆይ እንፈልጋለን። በእያንዳንዱ ክዋኔ ውስጥ አንድ ጎብኚ ራሱን እንዲያገኘው እንፈልጋለን። የቆይታ ጊዜም እየተራዘመ በመጣ ቁጥር ደግሞ የከተማዋ የቱሪዝም እንቅስቃሴ እየተጠናከረ እንደሚሄድ እናስባለን። ይሄ ዛሬ ያስጀመርነው ስራ ናሙና ነው፣ እንደመነሻ ነው ምክንያቱም ኢትዮጵያ በጣም አስደናቂ የሆኑ ታሪካዊ መዳረሻዎች አሉን። እነዛ መዳረሻዎቻችን ላይ እንደዚህ ዘመኑን የሚመጥን እንዲሆኑ ለትውልድም እንዲተላለፉ እየተደረጉ ነው። የተጀመረውን ተግባር አጠናክሮ ለማስቀጠል ትኩረት ተደርጎ እንደሚሰራ የገለጹት ደግሞ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ መልካሙ ጸጋይ ናቸው። ጎብኚዎች ሲመጡ ውሽባ ቤት ወስደን ይሄ ውሽባ ቤት ነው እንዲህ ይዋቡበታል ምናምን ከሚል ባለፈ አክቹዋሊ አሁን ያለው ማህበረሰብ እንዴት እየተዋበ እንደሆነ እንዴት እየተጠቀመበት እንደሆነ ለምን ለምን አገልግሎት እንጠቀምበት እንደነበረ እሱን ተጨባጭ አድርጎ ማሳየት ከፍተኛ ጥቅም ስላለው ያንን መሰረት አድርገን ነው እየሰራን ያለ ነው። የፋሲል አብያተ መንግስታት በሚጎበኙበት ዘመን ሁሉ ይህ አጠቃላይ አክቲቪቲ አብሮ ተካቶ እንዲጎበኝ የቱሪስቶችንም የቆይታ ጊዜ እንዲያራዝም እንደ ሴት ተጨምሮበት ደግሞ ከዚህ ከኢኮኖሚው ተጠቃሚ የምንሆንበትን ሁኔታ መፍጠር አለብን የሚል እሳቤ ይዘነው ወደ ስራ የገባ ነው። እንግዲህ የሚቀጥል ፕሮጀክት ነው የሚሆነው። የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በበኩላቸው በከተማው ሰባት ቅርሶች በዓለም ቅርስ መዝገብ መመዝገባቸውን አስታውሰዋል። ጎብኚዎች የቅርሶችን ታሪክና ባህል በጠበቀ መንገድ እንዲጎበኙ ምቹ ሁኔታ እየተፈጠረ መሆኑንም አንስተዋል። አንድ ቱሪስት እዚህ ሲመጣ እዚሁ ንጉሶቹ የሚከውኑት የነበረው እንዲከውን የማድረግ የመዋቢያ ቦታዎች ላይ ሴቶች ገብተው እንዲዋቡ የማድረግ አልባሳቱን ከውጭ ጀምሮ ማርኬት ተፈጥሮለት ያን እየለበሱ ወደ ቅጥር ግቢ ውስጥ ሲገባ ያን ይዘው ያን ለብሰው እንዲገቡ የማድረግ ስራዎችን ጭምር እንሰራለን። ይሄ ለሀገራችን፣ ይሄ ለአፍሪካ በሚጠቅም መልኩ ለማሳየት እንዲቻል ተብሎ እየተዘጋጀ ያለ ነው። የቱሪዝም መስህቦችን ለዓለም ለማስተዋወቅ እየተሰራ ስለመሆኑም ተገልጿል። የውስጥ ለውስጥ መንገድ መሰራቱ ማህበራዊ ጉዳዮችን ለመከወን እንዳስቻላቸው የገንደ ውሃ ከተማ አስተዳደር ነዋሪዎች ተናገሩ። የከተማዋን የመንገድ መሰረተ ልማት ለማስፋፋት እየሰራ መሆኑን የምዕራብ ጎንደር ዞን ከተማና መሰረተ ልማት መምሪያ ገልጿል። ለዝርዝሩ ኤልያስ ጋሻው በምዕራብ ጎንደር ዞን እየተገነቡ ያሉ የውስጥ ለውስጥ መንገድ ስራ ህብረተሰቡን ተጠቃሚ የሚያደርጉ ናቸው። የገንዳዋ ከተማ ኗሪ ወይዘሮ አይሻት ኡመር በአካባቢው የውስጥ ለውስጥ መንገድ ስራ ከዚህ በፊት ባለመሰራቱ ምክንያት ከቦታ ቦታ ለመንቀሳቀስ እና ማህበራዊ ጉዳዮችን ለመከወን አስቸጋሪ እንደነበር አስታውሰው አሁን በመሰራቱ ችግሩ መቃለሉን ተናግረዋል። ነፍሰ ጡር እህቶቻችን፣ ደካማ አባቶቻችን፣ እነሱ መንገድ በጭቃ በተዋጠበት ሰዓት ስንት ሀገር በፊት የተቆረቆረሽ ከተማ ናት። ለልማት መዋሏ እኔ በጣም ደስተኛ ነኝ። በአካባቢው የተሰሩ አዳዲስ የውስጥ ለውስጥ መንገድ ስራ ለከተማዋ ድምቀት ነው ያሉት ወይዘሮ አይሻት ኡመር በሚፈለገው ልክ ተጠናቅቆ አገልግሎት እንዲሰጥ የድርሻችንን መወጣት አለብን ብለዋል። የሚሰሩትንና ይዟችሁ በርቱ በማለት በደንብ ደግሞ መሰረተ ልማቱ ቢያንስ ውሃ ጠጥቶ ይሄ ግንባታዎች ለቀጣይ ለእኛ ሳይሆን ለልጅ ልጆቻችን የሚተርፍ ስራ እንዲሰራ እኛ የበኩላችን አስተዋጽኦ አይዟችሁ በርቱ እያልናቸው ነው ያለው የገንዳዋ ከተማ ነዋሪ የሆኑት አቶ አብርሃም አያሌው በበኩላቸው ከመንገዱ መሰራት ጎን ለጎን የማፋሰሻ ቦይ እየተሰራ በመሆኑ ቆሻሻን ለማስወገድ ጠቀሜታ እንዳለው ተናግረዋል። በውስጥ ለውስጥ መንገድ እጦት ምክንያት የሚሰቃዩ ማህበረሰቦችን ችግር ለመፍታት እየተሰራ ነው ያሉት የምዕራብ ጎንደር ዞን ከተማና መሰረተ ልማት መምሪያ ተወካይ ኃላፊና የሲቪል መሐንዲስ ቡድን መሪ አቶ መልካሙ ዛየደ ናቸው። ለመሰረተ ልማት ችግር ውስጥ ወድቀዋል ወይም የመንገድ የሌላቸው እናቶች በሚወልዱበት ጊዜ አምቡላንስ የማይገባባቸው ባጃጆች የማይገባባቸው መንገዶች፣ ጤና ጣቢያዎች እንዲሁም ደግሞ የመንግስት አገልግሎት ሰጪ ተቋማት ያሉበት የእነሱን ነው ትኩረት አድርገን የምንሰራው። በሚሰሩ የመንገድ ልማቶች የማህበረሰቡ ተሳትፎ ከፍተኛ ሚና እንዳለው አቶ መልካሙ ገልጸው በውስጥ ለውስጥ መንገድ ስራው ማህበረሰቡ አስፈላጊውን ትብብር በማድረግ መንገዶቹን መጠበቅና መቆጣጠር እንዳለበት አስገንዝበዋል። ለመሰረተ ልማት ሲሰራ የግድ ቤቶች ይፈርሳሉ። ከሶስተኛ ወገን መጽዳት አለበት ስለዚህ ያ መሰረተ ልማት ህብረተሰቡ የእኔ ነው ብሎ ጠብቆ ከሶስተኛ ወገን እንዲጸዳ ትክ ማግኘት ካለበት ያ ህብረተሰብ ትክ አግኝቶ ለመሰረተ ልማት ዝርጋታው ተባባሪ እንዲሆን በጥራት የተሰሩትን በጥራት ከህብረተሰቡ የራሴ ናቸው ብሎ የመጠበቅ ይሆናል። ህብረተሰቡ በሚሰሩ የመሰረተ ልማቶች የበኩልን ድርሻ እንዲወጣ ኃላፊው መልዕክት አስተላልፈዋል። የግብር ከፋዮችን እንግልት ለመቀነስ ዘመናዊ የግብር አከፋፈል ስርዓት መጀመሩን የጎንደር ከተማ አስተዳደር ገቢዎች መምሪያ አስታወቀ። ዘመናዊ የግብር መክፈያ ስርዓት ተግባራዊ መደረጉ ጫናቸው እንደቀነሰላቸው ግብር ከፋዮች ተናግረዋል። ደስታ ካሳ ተጨማሪ ዘገባ አለው። በአማራ ክልል ግብርን በተደራጀና ዘመናዊ በሆነ መንገድ ለመሰብሰብ የሚያስችል ዘመናዊ አሰራር ተግባራዊ እየተደረገ ይገኛል። ይህ የግብር አሰባሰብ ስርዓት በጎንደር ከተማ አስተዳደር ተግባራዊ እየተደረገ እንደሚገኝ የከተማ አስተዳደሩ ገቢዎች መምሪያ ተወካይ ኃላፊ አቶ አስፋው ውለተው ገልጸዋል። ደረጃ አምሯ ግብር ከፋዮችን ሙሉ በሙሉ ከማንዋል ስራ አውጥተን ወደ ሲስተም ወይም ሶፍትዌር በማስተናገድ ላይ እንገኛለን። ያው ግብር የሚከፈለው ከሐምሌ አንድ እስከ ሐምሌ ሰላሳ ነበር። ነገር ግን ሶፍትዌር ምክንያት ክፍያው አሁንም የቀጠለበት ሁኔታ አለ። ሙሉ በሙሉ ደረጃ አመሯን ከወረቀት ንክኪ በሆነ መልኩ ለማስተናገድ እየተሰራ ነው ማለት ነው። በዘመናዊ የግብር አከፋፈል ሂደት ግብር የሚከፈልበት ቀን በእጅ ስልክ መልእክት እንደሚደርስ ያነሱት አቶ አስፋው መልእክቱ ደርሰው በወቅቱ የማይከፍሉ ግብር ከፋይ የንግድ ቦታው እንደሚታሸግ ያብራራሉ። በሲስተም የተሰሩትን ለግብር ከፋዮች በአጭር የጽሁፍ መልእክት የደረሳቸውን እሱን 30 ቀን ካለፋቸው በመደበኛው የታክስ አስተዳደር አዋጅ መሰረት ያልከፈሉትን ግብር ከፋዮች የማሸግ ስራ ህግ የማስከበር ስራ ነው የሚሰራ። ከዛ ውጭ ግን ውሳኔ በስልካቸው ያልደረሳቸውን ግብር ከፋዮች የመታሸግ ስራ አይሰራም። የአገልግሎት አሰጣጥ ማዘመን፣ የመልካም አስተዳደር ችግሮች መፍታት የሚያስችል መሆኑን ግብር ከፋዮች ያነሳሉ። የተጀመረው የግብር አከፋፈል ስርዓት ግብር ከፋዩ ለብልሹ አሰራር እንዳይጋለ በማድረግ እንግልትን የሚያስቀር መሆኑን ተናግረዋል። ባላስናቆበራለው ቴክስት ደርሶኝ ነው የመጣሁት። አሁን ላይ ያለው ሲስተም ትንሽ መቸም ከነበረው የተሻለ ነው። ቀጥታ ከነሱ ጋር ኮኔክት ስለምታደርግ በሶፍትዌር ዛዛን ያክል ብዙም ከሌላ ሰው ጋር ኮንታክት የምታደርገው ነገር የለም። ቀጥታ መሆኑ በጣም ጠቃሚነት አለው ባይነኝ። በፊት ግን ነገሮችን ለማፋጠን መቼም በእጅ የምትሄድበት ታይም ነበር። ዳኛው ኮኩ እባላለሁ። አገልግሎት አሰጣጥ እኔ እንደ መንግስት ጥሩ ነው። መንግስታችን የእውነቴ ነው፣ ከላይ ሲወርድ ሲዋረድ በጣም ጥሩ ስራ ነው የሚሰራ። ይሄ ተቤት ሆኖ በደረሰ የሰራውን የተገለገለውን መክፈል በጣም ወሳኝ ነው። እንደ መንግስት እኔ በጣም የምደግፈው እንትን ተግባራዊ የተደረገው ዘመናዊ ግብር መክፈያ ስርዓት፣ ግብር ከፋዩ በየትኛውም ቦታ ሆኖ ግብሩን ከመክፈል ባሻገር የንግድ ፍቃድ እድሳትና ሌሎችም ጉዳዮች ማስፈጸም እንደሚያስችለው ተወካይ ኃላፊው አመላክተዋል። ደረሰኙን እዛው ያገኛል። የንግድ ፍቃድ እድሳትም ከፈለገ እዛው ላይ ያገኛል። ምንም አይነት ወደ ገቢ ተቋሙ የሚመጣበት ነገር የለው። ክፍያውን እዛው ላይ ከከፈለ ሙሉ ክሊርድ ነው የሚሆነው። ደረሰኛ አይፈልግም። አገልግሎት ፈልገውም የንግድ ፍቃድ እድሳት ቢፈልግም እዛው ላይ መስተናገድ የሚችልበት ስርዓት ስለሆነ ወደ ገቢ ተቋም የሚመጣበት ነገር ያለ ሲስተሙ ያላለቀ በሂደት ያለ ጉዳይ ስለሆነ ነው እንጂ፣ በቀጣይ ፌዝ የሚቀጥለው ቅሬታ እዛው ላይ ሆኑ እንዲያቀርብ መልሱንም እዛው ላይ በሲስተም የሚሰናገድበት ስርዓት ይኖራል። የማህበረሰቡን የመልካም አስተዳደር ጥያቄ ለመፍታት አሰራሮችን በማዘመን መንግስት በትኩረት ሊሰራ እንደሚገባም ግብር ከፋዮቹ ጠቁመዋል። የትምህርት ተቋማትን ለመማር ማስተማር ምቹ ለማድረግ እየሰራ መሆኑን የላይ አርማጭ ወረዳ ትምህርት ጽህፈት ቤት አስታወቀ። ለትምህርት ቤቶች ግንባታና ጥገና ማህበረሰቡ ድጋፍ እያደረገ መሆኑን ጽህፈት ቤቱ ገልጿል። አዲስ አለማየሁ ተጨማሪውን ዘገባ ይነግረናል። በማዕከላዊ ጎንደር ዞን ለአርማጭ ወረዳ የትምህርት ቤቶችን ደረጃ ለማሻሻል ትኩረት አድርጎ እየሰራ መሆኑን የወረዳው ትምህርት ጽህፈት ቤት አስታውቋል። የጽህፈት ቤቱ ኃላፊ፣ መልሶ አዛ ነው። ሁለት የሁለተኛ ደረጃ ትምህርት ቤቶች ደረጃቸውን የጠበቁ የመማሪያ ክፍሎች ተገንብተው ስለመጠናቀቃቸውና በጅምር ላይ ያሉ መማሪያ ክፍሎችን ለማጠናቀቅ እየተሰራ መሆኑን ጠቅሰዋል። በበጋ ወቅት ተጀምረው የነበሩ ግንባታዎችን ለማጠናቀቅ የሚደረጉ ጥረቶች አሉን። በሁለት ሁለተኛ ደረጃ ትምህርት ቤቶች ደረጃቸውን የጠበቁ ግንባታዎችን አሁን በቅርብ ጊዜ ያጠናቀቅንባቸው አሉ። አንድ ትምህርትቤት ላይ ጂ ፕላስ ዋን ህንጻ መሰረቱን እያወጣንበት ያለንበት ሁኔታ አለ። ልማት በር አንደኛ ደረጃ ትምህርትቤት ውስጥ ቅድመ አንደኛ የምንለው የክፍል ደረጃ ላይ አሁን ለ2018 ዓ ም ተማሪዎችን በተቻለ መጠን ሊቀበል በሚችል መንገድ ዝግጅት እያደረገ እንገኛለን። በወረዳ ያሉ ትምህርት ቤቶችን ደረጃ ለማሻሻል በተያዘ ውጥን የበኩላቸውን ድርሻ እየተወጡ መሆኑን የጠቀሱት የልማት ብር አንደኛ ደረጃ ትምህርት ቤት መምህርና የወላጅ መምህራን ንብረት አባልና ገንዘብ ያዥ መምህር ይድጋየልኝ ለትምህርት ቤቱ ግንባታ ከማህበረሰቡና ና ከአጋር አካላት ከ32 ሚሊዮን ብር በላይ መሰብሰቡን ተናግሯል። የሚሰሩ የመማሪያ ክፍል ግንባታዎች ያለውን የክፍል ጥበት እንደሚያቃልል አብራርተዋል። በህብረተሳትፎ ከ500 ሰባ ሺ ብር የሚጠጋ ከህብረተሰቡ አሰባስበናል እንደግን ከቅድማ ከሁለት ነጥብ ሰባት ሚሊየን የሚጠጋ ተሰባስቦ እነኚህን አራት አንድ ብሎክ አራት መማሪያ ክፍሎችን ለሁን በጣም ጠባብ ነበር የዚህ የቅድመ መደበኛ ማለት ተማሪዎች ከአንድ ክላስ ቢያንስ ባለማጋነን እስከ ሰማኒያ ዘጠና የሚሆኑ ነበር አሁን ይህን ችግር ይቀርፋል ብለን ምናልባት እንደ ኮሚቴ ያው እነዚህን አሰርተናል። እነዚህ የልማት በር አንደኛ፣ መካከለኛ ና ሁለተኛ ደረጃ ትምህርት ቤት ርሳነ መምህራን ታድሎ ብርሃና ሙሀባው ቸኮል ግንባታቸው ተጠናቆ ለመማር ማስተማር ምቹ እንዲሆኑ እየተሰራ ነው ብለዋል። የግንባታ ስራው እየተጠናቀቀ ያለበት ሁኔታ ነው ያለ። አሁን የሚቀረን ግንባታው ላይ የመስኮት በርና የኮርኒስ ስራዎች እንዲሁም ግርፍ ለሚቀሩ እነዚህም ደግሞ በወቅቱ አጠናቀን ስራ ለማስጀመር ያው እንቅስቃሴ እያደረግን ያለን። ግንባታው እየተከናወነ ያለው በህብረተሰቡ ተሳትፎ ና በቅልማ ስለሆነ ያው ቅልማ የድርሻውን እየተወጣ ነው። እኛም ደግሞ የህብረተሰቡ እነዚህ ለማሳተፍ ምንችለውን ሁሉ እንቅስቃሴ እያደረግ ነው ያለንበት ሁኔታ ነው ያለ ግቢ ውስጥ ያሉ የመንቀሳቀሻ መንገዶችን የማጸዳት ስራ በተጨማሪም ደግሞ ውስጡ ክፍል ውስጥ ያለው ነባራዊ ሁኔታ ለመማር ማስተማሩ ምቹ እንዲሆን ውል የመስጠት ከወተመህ ጋር መነጋገር የሚመለከታቸው አካላት አሳትፎ የጥገና ስራዎች እንዲሰሩ የማድረግ ስራ እየሰራ እና ያለ ነው። በወረዳ የተጀመረው የመማሪያ ክፍል ግንባታዎች የትምህርት ቤቶችን ደረጃ በማሻሻሉ ረገድ ፋይዳ የጎላ እንደሚሆን ጽህፈት ቤት ኃላፊው ተናግረዋል። የእነዚህ ጥገናዎችና ግንባታዎች የማይተካ ሚና አላቸው። ምክንያቱም በስታንዳርዱ መሰረት ትምህርት ቤት ውስጥ የሚፈለገው ህንጻ አለ ወይ? የመጀመሪያው የሚጠየቀው ጥያቄ በጣም በርካታ ነጥብ የሚይዘው ይሄም ስለሆነ ተማሪዎች ተመችቷቸው እየተማሩ ነው ወይ? ለመምህራን ትምህርት ቤቱ ምቹ ነው ወይ ሚሉ ጥያቄዎችን የሚመልስ ስለሆነ ተቋሞቻችን ከነበራቸው ደረጃ እነዚህን ስራዎች እየሰራ ረስኔድ እየተሻሻሉ የሚሄዱበት በጣም ከፍተኛ ሚና አለው። በላይ አርማጭሆ ወረዳ የተጀመሩ መማሪያ ክፍሎችን በማጠናቀቅ ለ2018 የትምህርት ዘመን ለመማር ማስተማር ዝግጁ ለማድረግ የተሰራ መሆኑን የወረዳው ትምህርት ጽህፈት ቤት አስታውቋል። ይህ የተከበራችሁ ተመልካቾቻችን፣ ለአብሮነታችሁ ከልብ እያመሰገንን ከጎንደር ስቱዲዮ ለሰዓቱ ያዘጋጀንላችሁ ዜና እስካሁን ስትከታተሉት የቆያችሁትን ይመስል ነበር። ከዜናዎቹ ጋር እመቤቱ ነኝ። አብሪያች ቆይታ አደረግኩ። ጤና ይስጥልኝ።